የዋሽንግተን ዲሲ ከንቲባ ብዙዎችን እያነጋገሩ ነው። ምክንያቱ ደግሞ ይህ የለበሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስቀል ነው ተብሏል። ለኢትዮጵያ ኮሚኒቲ አባላት ልዩ አክብሮት እና ፍቅር እንዳላቸው የሚነገርላቸው ከንቲባዋ በዋሽንግተን ዲሲ ከተማ ከሚኖሩ ኢትዮጵያውያን ማህበረሰብ ጋርም ልዩ ቅርበት እንዳላቸው ይነገርላቸዋል። የኢቢኤስ ቴሌቪዥን ባለቤት አቶ አማን እሳቸው ጋር ያለውን እውነታ ለኢትዮጵያ ሕዝብ በዚህ መልኩ አስረድተዋል። ያለውን ነገር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 ስለዚህ እኛ ጋር ያለን መስገብ የሚያሳየን አንድ ወር ሲሆን ከኛ ከሚሰሩ አካላት ጋር ግን ሶስት ወር ሙሉ እንደምትገናኝ ይህንን መረጃ አግኝተናል። ከባድ የሆነ የጥንቃቄ መልእክት ነው። እባካችሁ ተቀጣጣይ ነገር ሁላችሁም ከቤታችሁ ውስጥ አስወግዱ። ይህንም ቪዲዮም ለብዙ ሰው እንዲደርስ ኮፒ ሊንክ፣ ሪፖስት አድርጉት። በመቀሌ በቤት ውስጥ የተቀመጠ ቤንዚን ባባስባሰው የእሳት ቃጠሎ የተጎዱ ቤተሰቦችን ለማዳን ጥረት አድርጎ ሳይሳካለት ቀርቶ ከባድ ጉዳት ደርሶበት ሆስፒታል ገብቶ በጤና ባለሙያዎች ክትትል ስር የነበረው አባት መጋቢት 18 2017 ዓም ሕይወቱ አልፏል። በአሰቃቂ አደጋው ምክንያት እናት ዕድሜያቸው አምስት ወር እና አራት ዓመት ተኩል ከሆኑ ልጆቿ ጋር ህይወቷ ማለፉ ይታወሳል። የቀነኒ አዱኛ አባት በዚህ ሰዓት ለኢትዮጵያ ህዝብ ይህንን መልዕክት አስተላልፈዋል። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን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 እኔን አስመልክቶ የሚሰራጨው መረጃ ስህተት ነው፣ እኔ ደህና ነኝ ሲል ዶክተር ደሳለኝ ጫኔ መልእክቱን አስተላልፏል። የህዝብ ተወካዮች ምክር ቤት አባል የሆነው ዶክተር ደሳለኝ ጫኔ እሱን አስመልክቶ የሚወራው መረጃ የተሳሳተ መሆኑን ገልጿል። የሚከተለው መልእክትም አስተላልፏል። በማህበራዊ ሚዲያ እኔን አስመልክቶ ሰሞኑን የሚሰራጨው መረጃ የተሳሳተ ነው ብሏል። የሐሰት መረጃውን ሰምታችሁ የተረበሻችሁ ጓደኞቼ ወዳጆቼ፣ በሙሉ እኔ እግዚአብሔር ይመስገን በጣም ሰላም ነኝም ሲል መልእክቱን አስተላልፏል። የእዩ ጩፋ ክራይስት አርሚ ቸርች ታገደ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ምዝገባ ቁጥር 03 አንድ አንድ የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎች እና ደንቦች መካከል አንዱ የካውንስሉን አባላት ስነምግባር መመሪያ ሲሆን፣ በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራ የቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩን በካውንስሉ ስነመለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስኪሰጥ ድረስ የቤተ ክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን፣ ሁሉም የካውንስሉ አስተዳደራዊ መዋቅሮች እና የሚመለከታቸው የመንግስት አካላት ይህንን ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላችኋል። ይላል የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል መረጃ።